የጋሽ ጥላሁን ሙዚቃዎች ብቻ እየሰማን እለቱን አብረን እያሳለፍ እንገኛለን። ክቡራን ተመልካቾቻችንም አብራችሁን ስለሆናችሁ በጣም ከልብ እናመሰግናለን። ለዚህኛው ሰዓት ደግሞ በየመሃሉ ጨዋታ ስለሚኖረን ባለቤቱን ወይዘሮ ሮማን በዙን ጥቂት አፍታ እንወስድ እና ደግሞ እንጫወታለን። መጀመሪያ ሮሚ እንኳን አደረሰሽ። እንኳን አብሮ አደረሰን። በመጀመሪያ በመላው ኢትዮጵያ የክርስትና እምነት ተከታዮች እንኳን ለብርሃነ መስቀል አደረሳችሁ። እዚህም ከኛ ጋራ ጥሪ ተደርጎላቸው የተገኛችሁ ክብራን ክብር አርበኞች ማህበር ከን ኢንፎርማችሁ በጣም ድምቀታችን ናችሁ። በጣም ነው የምናመሰግናችሁ። ሌሎችም ታላላቅ እንግዶች፣ የሙዚቃ ባለሙያዎች፣ በተለያየ የሀገር ባለውለታዎች ማህላችን ይገኛሉ። እንኳንም ለዛሬው ታሪክ ነው የምንሰራው። ና ብል ታሪክ ቀን ሁላችንም ለዚህ ታሪክ ተቋዳሽ ለሶስተኛ ጊዜ እንኳንም ተገናኘን፣ እንኳንም ተናመጣችሁ። እናመሰግናለሁ። ያለፉትን ዓመታት አብረን ስናሳልፍ በየመሀሉ ያደረግናቸው ነገሮች አሉ። ላብነት የአዲስ አበባ ዩኒቨርሲቲውን የአልባሳትና ቁሳቁስ እክክቡ እናስታውሳለን። ጋሽ ጥላውን እየተዘከረ እንዲኖር ደግሞ የእሱ ማስታወሻ የነበሩ ጉዳዮች አረፍ ብሎ ታላቅ ተቋም ውስጥ ለእይታም እንዲቀርቡ የተደረጉ ነገሮች አሉ። ላብነት ይህን አነሳን እንጂ አመቱ ሙሉ ግን ጋሽጥላውን ለማሰብ እሱን ደግሞ በትውልድ ውስጥ ለማቆየት የሚሰሩ ስራዎች አሉ እና እናንተም ስብስብ ስላላችሁ፣ ምን አይነት ነገሮች እየሰራችሁ ነው፣ ምን አይነት አዳዲስ ጉዳዮች አሉ የሚለውን ከተመልካቾቻችን ጋር ብንሰማ መልካም ነው። ያው እንግዲህ እንደነ ጥላሁን ያሉ ለሀገር ብዙ ያገለገሉ ጀግኖች ታሪካቸው መከበር ግድ ይላል እነሱ ታሪካቸውን ሰርተው ሄደዋል በቁመናቸው በእርግጥ በቁመናቸው ሲከበሩ ሳያዩ ማለፋቸው ቢቆጨንም ይሄ ታሪክ እንዳይደገም ኢትዮጵያ የተለያዩ በተለያዩ ሙያ ላይ ብዙ ባለጀግኖች ስላሏት ይሄንን እንደ መንደርደሪያ እንደ መማሪያ ይሁን እንደነጥላሁን ላይ ብዙ ሳናርግላቸው ያመለጡን ሙጅ ጀግኖች አሏት ኢትዮጵያ እና ያ እንዳይደገም መሰረት ለመጣልና መጪም ትውልድ በተለያየ ሙያ ላይ የተሰማራ መስራትና ላገር ማገልገል ምን ያህል እንደሚያስከብር ህዝቡ ምን ያህል ከበሬታ እንደሚሰጠው የሚያሳይ መንደርደሪያ ነው እንግዲህ የምንጥለው እንጂ የነጥላሁን ኢትዮጵያ ህዝብ ውስጥ ታሪካቸውን ሰርቷል ስለዚህ ታሪካቸውን ለሚቀጥለው ትውልድ ለማስተካከል ለማስተላለፍ ነው ዋና አላማው እንግዲህ ለረጅም አመት የጥላሁንን ዝክረ ጥላሁን ከቤተሰብ ጀምሮ አንዳንድ ሙያ አጋሮቹ አብረው ያደጉት ከስር ከመሰረት የነበሩትን ይዘን በቤተሰባዊነት ብቻ ስንሰራ ከርመን በቃ ሲቀዘቅዝ ከፍ ስንል ምን ስንል የወደቅንም እየተነሳንም ታሪክ ነው አንለቅም እያልን አድካሚ ቢሆንም እዚህ ደረጃ ላይ ደርሰናል። ይህንን ደግሞ በከፍተኝነት በትልቅ በኢንስቲትዩሽን እንዲረከበን ብለን ፋና ደግሞ ይሄንን ከቀዘቀዘበት ሁኔታ ትንሽ ደከም ባልንበት ሰዓት ላይ ከጎናችን እኔ ያለሁ ብሎ በመምጣቱ በእውነት በዚህ አጋጣሚ በቃ የጥላውን ስራ ምናስበው ነገር በሙሉ በግብ ከጎናችን የሚቆም አካል ስላለን በዚህ አጋጣሚ ፋናን በትልቅ ነው አክብሮት እንድታከብሩልኝ ይፈልጋለሁ። ሌላው ሌላውም ስራው እንግዲህ እንደዚህ እያለ ይቀጥላል። ዛሬ ከትናንት ዛሬ ተሽለናል። ዛሬ ትልቅ ሆኗል። የሚቀጥለው ደግሞ የፋና ብሮድካስት ዋና ስራ አስኪያጅ አቶ አድማሱ እንዳሉትም በሚቀጥለው ደግሞ ከዚህ በተሻለ ተለቅ ባለ እያደረ እንግዲህ ሁሉ ነገር ምንድን ነው እየበሰለ አይደለም የሄደው ዝግጅቱም እንደዛ እየበሰለ ህዝቡ በሚፈልገው ብዙንም ነገር ባካተተ መልኩ ወደፊት እየሰራን እንሄዳለን። ከጋሽ ጥላሁን ስራዎች መካከል መስማት ያላቁም ስራ አለ። በየጊዜው ደጋግመሽ ላቁም ብትል የጥላሁን ስራ እያንዳንዱ ኢትዮጵያ ውስጥ አለ፣ ሳትፈልገውም በቃ ሁልጊዜ አለ። ሁልጊዜ ህይወት ውስጥ ነው ጥላሁን ስራዎች። እያንዳንዱ ህይወት ውስጥ የሚፈራረቀውን ነገር በሙሉ እዛ ውስጥ ታገኛለህ። ለእኔ ነው እንዲ የሰራው እስከምትል ደረጃ ድረስ ና የጥላሁን ስራ ህይወታችን ነው ማለት ትችላለህ። ስታዝን የሀዘን እንጉርጉሮ ታገኝበታለህ፣ ስትደሰት ታገኝበታለህ። ማግኘት፣ ማጣት፣ በተለያየ ሙያ ላይ ስለ ሀገር ፍቅር የሰራውን ሁሉን ነገር እዛ ውስጥ ታገኘዋለህ። እና ጥላውን ያልሰራው ነገር የለም፣ ሁሉንም ሰርቶታል። ስለዚህ ያንን ተረክበን እኛ ደግሞ ይህንን አንጋፋ ባለታሪካችንን እናንግሰው፣ ታሪኩን ለሚገባውን ክብር እንስጥ፣ ለትውልድ እናሸጋግር። ነው እንግዲህ ይሄ ዋና አላማው። ሁልጊዜ በየአመቱ የምንገናኘው ተገናኝተን ዝም ብሎ መለያት ብቻ ሳይሆን ታሪክ ስር የሰደደ ጄኔሬሽኑ የሚመጣው ትውልድ ይህንን እያየ እንዲማማርበት ነው። ዋናው መሰረቱ እንግዲህ ታሪኮችን የትናንትናን ስናከብር ነው። እንግዲህ እኛም ለልጆቻችን መከበር የምናስተምረው እኔ ልጄን ሰው ማክበር ካላስተማርኳት ሰው ልታከብር አልችልም ና አገርም እንደዛው ነው። መከባበር ግድ ይላል። ና ዋና ዓላማው ይሄ ነው። የታሰቡ ስራዎች ሊኖሩ ይችላል። ወደፊት ደግሞ ደርሶ ማየት የምትፈልጊበት ቦታ ይኖራል። የሱ ማስታወሻዎች ወደፊት በየዓመቱ ደግሞ የሚቀጥሉ ጉዳዮችም ስለሚሆኑና የት ደርሶ ማየት ትፈልጋ ያለሽ። በዚህ መካከል በጣም ብዙ አስተዋጽኦ ያላቸው ሰዎች አሉ፣ መመስገን የሚገባቸው። እነሱንም ብናነሳቸው መልካም ነው። እንግዲህ የጥላውን ስራ ቀላል አይደለም። ጥላውን ሁሉም ኢትዮጵያዊ በነቂስ የኛ ነው የግሌ ነው የሚል ስሜት ነው ያለው። ሁሉም ተቋርቋሪ ነው። ቤተሰብ እንደ ቤተሰብ ብንሆን እንጂ የድፍን የኢትዮጵያ ህዝብ ነው የሚለውን። ያንን ካረፈ በኋላ ጀምሮ ብዙ ነገር አይተናልና እንደምን ነው ይህንን ጥላሁን ባየው ኖሮ በህይወት እስከምንል ደረጃ ድረስ ነው ህዝቡ ለሱ ያለው ፍቅርና ሊሰሩ የታቀዱ ብዙ ነገሮች አሉ። አሁን እንግዲህ እንዳልኩት ቅድም ፋናን የሚያክል ትልቅ ኢንስቲትዩት ተረክቦናል እና አቅም አለው እስካሁን የተጓተቱብን ስራዎቹን በትልቅ ደረጃ ላይ ይደርሳል የሚል ግምት አለኝ። በቅርብ ጊዜ አስራ አምስት ዓመት የፈጀብንን በእርግጥ ብዙ ነገር ከሞላ ጎደል መቼም ብዙም አልሰራንም ማለት አንችልም። ሰርተናል ያቅም ያህል፣ ግን ከዚህ በላይ መሰራት የሚገባው ሰው ነው አልተሰራለትም። ያንን ትልቅ አንጋፋ ኢንስቲትዩት ስለያዝን ያዘም እኛም ፋናን አንለቅም፣ አንላቀቅም፣ ለቅ አልተገባብተናል። በእንጥልጥል ያሉትንም ስራዎች በቅርብ ጊዜ እልባት ያገኛሉ። እንደ አደባባዩም እዚህ ቦታ ነው እዚህ ቦታ ነው ባልልም፣ ተሰርቶ አልቆ ለምርቃት ደረጃ ነው የሚቀረን። በእውነት እዛ ደረጃ ደርሰናል። እና እዚህ ነው እዚህ ነው ብዬ ቦታውን አልናገርም። እንግዲህ እሱ በሰርፕራይዝ ታይታላችሁ። እና እሱ ነበረ ትልቁ የደከምንበት የነበረው። እሱ እልባት ደርሷል፣ ያልቃል። ሌሎችም እንግዲህ የእሱን ስራዎች የተመለከተ የጥላሁን እንግዲህ ዋናው ትልቅነቱ ስራ ነው። ጸሐፊ ከሆነ ጸሐፍ መጽሐፉን የጻፈውን በሙሉ ደልበት አስቀምጣለህ። የተለያየ ሙያ ላይ የተሰማረውን ሙያውን ነው የምታስቀምጠው። ጥላሁን ሙዚቃዎቹን ደግሞ ወደ 350 እስከ 400 ድረስ ይደርሳል። እንግዲህ የሙዚቃው ማህበር እንግዲህ አቶ ዳዊት አለ ያግዘኛል። ስንት ደረጃ እንደደረሰና ከዛ በላይም ሳያስቀዳቸውም በቤት ድረስ የሰራቸው ያለቁ ስራዎች አሉና እነኚህን አሰባስቦ በዩኒቨርሲቲም ደረጃ በተለያዩ የባህላት ማዕከላት በየላይብረሪው ተቀምጦ መጪው ትውልድ ጥላሁን ማን ነው ሲል በጥላሁንነቱ ብቻ ሳይሆን ስራዎቹ ምን ይመስላሉ። እያንዳንዱ ስራ ከጥላሁን በስተጀርባ ደግሞ ያሉ በጣም ብዙ ጀግኖች አሉ። እነሱም ገና አልተከበሩም። እነሱም አልወጡም። ከትላልቅ ጀግና ጀርባ ብዙ ጀግኖች አሉ እና እነዛንም ሰዎች ወደፊት አምጥተን የጥላሁንን ብቻ አሁን ከዚህ በኋላም ሳይሆን እነሱንም እየፈለግን ያው ግማሾቹ እንግዲህ የተፈጥሮ ጉዳይ ነው። በህይወት የሌሉ አሉ። ባይኖሩም ቤተሰቡንም እየሰበሰብን ወደፊት እንግዲህ ሁላችንም ሰላምና እድሜውን፣ ፍቅሩን እግዚአብሔር ይስጠን። እንደዛ ለማድረስ እኛ ባንጨርስም ለልጆቻችን እያስረከብን እንዲቀጥል እናረጋለንና እዛ ላይ ነው ያለው። ስለዚህ በዚህም አጋጣሚ ደግሞ ጥሪ ላደርግ ምፈልገው በጥላሁን ዙሪያ ላይ አሁን ህብረት ስላለን አይዟችሁ የሚል ሰው ስላለ እዚህ ደረጃ ላይ ደረስን። እና በጥላሁን ዙሪያ ላይ ከቤተሰብም ከወዳጆችም ከአፍቃሪዎችም ወደፊት መጥተው አንድ ላይ ህብረት ብዙ ስራ ይሰራል። ተናጥሎ የሚሰራ ስራ ግን የትም አያደርስም እያየነው ነው። እና አሁን ከትናንትና ዛሬ እንሻላለን፣ ለምን በህብረት አጋር ሰው አገኘን። ስለዚህ የሙያ ጓደኞቹም በተለያየ ሙያ ላይ ለጥላሁን ፍቅር አለን የሚሉ ይህንን አካል ተቀላቅሎ ወደፊት የሚመራበትን መንገድ ጥሪ ነው ሁል ጊዜ የምናደርገው። አብዛኞቹ ያው የኮሚቴ አባላት መሀላችን አሉ። የምንደክመው እዛ ላይ ነው። እርግጥ ሁሉም ሰው የራሱ ጉዳይ አለው የራሱ እንጀራ አለው ይሯሯጣል። ግን ሆኖም በህይወታችን ደግሞ ታሪክ ስንሰራ ከምንም በላይ ነው። በምንም የማንተካው ነው። ለታሪክ ተቋዳሽ መሆን ራሱ በገንዘብም በምንም ልተካው የማትችላቸው ቁም ነገሮች ላይ መሳተፍ ለራስ ባለታሪክነት ነው እና በየአገራችንም በየአለማትም ያሉ የጥላውን አፍቃሪዎች የጥላውን አብረው ከስር መሰረት ያሉ ብዙ ወዳጆች ብዙ ጓደኞች አሉት እና እዚህም ስራ ላይ ተሳተፉ። ታሪክ ነው። ነገ እኮ እኛ እነማን ነበሩ መባል ለእኛ ታሪክ እኮ ነው የምንሰራው። ለእኛ ክብር ነው። እነከሌ ነበሩ እነከሌም እዛ ላይም ተሳትፍ ያለው ማለት ትልቅ ነገር ነው ለሁላችንም። እና ያንን ጥሪ ማድረግ እፈልጋለሁ ብዙ ጊዜ ደጋግመን እና በህብረት ለዚህ ለታላቅ ባለጀግና ትልቅ ነገር እንስራለት። በጣም ቆንጆ ጥሪውን ሰምቷል። ብዙዎች ደግሞ እሺ ተቀብለውት የዚህ ስኬት አካል ይሆናሉ ብለን እናስባለን። በስም ጠርተን አንዘልቃቸው፣ ግን ደግሞ ማመስገን የሚገባን ጠቅላላ አድርገን ጥቂት መልእክት የምስጋና ደቂቃ ነው እንግዲህ ቢቻል መላው የኢትዮጵያ ሕዝብ። እንግዲህ በጥላሁን ዙሪያ ነጥለህ የምታመሰግነው ውነት ለመናገር ሁሉም አቅም ነው አቅም ኖሮት አንድ ቦታ ድፍን የኢትዮጵያ ሕዝብ መሰባሰብ ቢችል ለጥላሁን በጣም እንደው የማይለው ነገር የለም። በየጓዳው ብዙ አለ፣ ተደራሽነቱ ቢኖር ብዙ ነገር አለን። አሁን አንዳንዶቹ ይደውሉልናል ከየትም ከየክፍለ ሀገር፣ እኔ እንደዚህ አለኝ ጥላሁንን በጦር ሜዳ ላይ ኮ እንደዚህ አርጌው እንደዚህ አግኝቸዋለሁ የሚል እውነቴን ነው። እንደ ወደፊት አንድ ጊዜ እንሰራበት ይሆናልና በሚዲያ ላይ ጥሪ ቢደረግ በጣም ብዙ ታሪክ እጃችን ላይ ያልገባ ያልተሰማ ታሪኮች እንትን እንላለንና ወደፊት ይህንን አስበንበት በሚዲያ ላይ ጥሪ ተደርጎ ስለ ጥላሁን አለን የምትሉ እንትናሉና እነሱ ድፍን ኢትዮጵያ ህዝብ መመስገን ያለበት ነው። ከዛ ባሻገር እንግዲህ ከልፈት ህይወቱ ጀምሮ አብረን ቤተሰብ ቤተሰብ ሁሉም ቤተሰብ ነው ለጥላሁን ለጥለ ቤተሰብ የምትለው አይደለም መዋለዱ ነው የሚለየን እንጂ ድፍን የኢትዮጵያ ህዝብ ለጥላውን ቤተሰብ ነውእና ከቤተሰብ በላይ የሚቆረቆሩ ብዙ ቤተሰቦች አሉትና ሁሉም ሰው ኢትዮጵያ ህዝብ መመስገን ይገባዋል። በልፈቱ ይወቱ ጊዜ ጥላው ምንነቱን ጨርሶታል። በእንደዛ ክብር ታይቶ በማይታወቅ ደረጃ ድረስ የተሸኘ ግለሰብ በቃ ጥላውንነት ኢትዮጵያ ለጥላውን ያላት የኢትዮጵያ ህዝብ ለጥላውን ያለው ፍቅር እዛ ላይ ያሳይቷልና ከዚህ በኋላ የማሰባሰቡ ጉዳይ ነው ሁሉም ሊመሰገብ ይገባል። የኮሚቴ አባላትም ከኛ ጋራ ሁላችንም አብራችሁ በተለያየ ሙያ ላይ ይህንን ስራ ትልቅ ደረጃ ላይ ሁሉም በየፊ ነው ሲሰራ እዚህ ላደረሰ ለሁሉም ምስጋና ይገባዋል። በተለይ ፋና ከላይ ከማኔጅመንቱ ከአቶ አድማሱ ጀምሮ አቶ አድማሱ እንደ ዋና ስራ አስፈጻሚነታቸው ሳይሆን ታች ድረስ እየወረዱ ከኛ ጋራ ምን ደረሰ ምን ተፈጠረ እያሉ በስልክም ከኛ ጋር ነው። ይህንን እንደዚህ ያማረ ስራ ለመስራት እዚህ ደረጃ ላይ ያደረሱትና ሁሉም እዚህ ላይ በፕሮዳክሽኑ ሁሉ ነገር ላይ ከናንተም ጀምሮ የፋና ጠቅላላ ስታፍ በሙሉ በእውነት ከልቤ ከልባቸው በጣም ዴዲኬትድ የሆኑ እንደዚህ አይነት ስታፍ ነው ያቻላቀም በጣም ከልባቸው ተቆርቋሪ ሆነው እንደዚህ በማረ ደረጃ ላደረሱልን ለፋና ብሮድካስቲንግና አብረ ላሉን የኮሚቴ አባላት ለጠቅላላ ለቤተሰቡ በሙሉ ምስጋና አቅርቡልኝ። አመሰግናለሁ። ወይዘሮ ሮማን በዙን በጣም ከልብ እናመሰግናለን በድጋሚ መልካም በዓል